የተከበራችሁ መላው የሀገራችን ህዝቦች ክቡራትና ክቡራን፣ ከሁሉ አስቀድሞ በኢትዮጵያ ፌደራላዊ ዲሞክራሲ ሪፐብሊክ መንግስትና በራሴ ስም ከብተና ስጋት ወደ ለውጥ አብነት የተሻገረች ሀገር በሚል መሪ ቃል ለሚከበረው ለአራተኛው አመት የግንቦት ሃያ በዓል እንኳን በሰላም አደረሰ ይላለሁ። ግምት አሁን የኢትዮጵያ ሕዝቦች ባደረጉት መራራ ትግልና በከፈሉት የህይወት መስዋዕትነት ጫቋኑን የአፈና ሰዓት ለአንዴና ለመጨረሻ ጊዜ በማስወገድ የኢትዮጵያ ሕዝቦች ምኞትና ፍላጎት የሆኑ በሀገራችን ኢትዮጵያ ውስጥ ዘናቂ ሰላም ሰላምና ዋስትና ያለው ዲሞክራሲ እንዲሰፍን ኢኮኖሚያዊና ማኅወራዊ ልማታችን እንዲፋጠንና ብሎም የራሳችንን እድል በራሳችን የመወሰን መብታችንን ተጠቅመን አዲሲቷን ኢትዮጵያ ለመገንባት የሚያስችለን ምቹ ቅድመ ሁኔታ የተፈጠረበት ዕለት ነው። ይህም ታላቅ ሀገራዊ በዓል የምናከብርበት ዋና ምክንያትም ከፍጹም አምባገነናዊ ስርዓት የተላቀቅንበት ዕለት በመሆኑ ብቻ ሳይሆን የአዲሲቷን ኢትዮጵያ ግንባታ እውን ለማድረግ በሀገራችን የብሔረሰቦችና ሕዝቦች መፈቃቀድ፣ መከባበርና መተማመን ላይ የተመሰረተ የፌደራላዊ ዲሞክራሲያዊ ሪፐብሊክ ስርዓተ መንግስት መመስረት ያስቻለንን ታሪካዊ ሂደት የጀመርነው በዚሁ መላው የሀገራቸው ሕዝቦች ባካሄዱት መራራ ትግልና በከፈሉት ክቡር መስዋዕትነት ደድብ ከበቃንበት ግንቦት 20 ቀን 1983 ዓመተ ምህረት በኋላ በመሆኑ ነው። የግንቦት ሀያ ወርቃማ ይዘቱ ከፍጹም ጸረ ዲሞክራሲያዊ ወታደራዊ አገዛዝ ስርዓት ወደ ፌዴራላዊ ዲሞክራሲያዊ ሪፐብሊክ የአስተዳደር ስርዓት ከአህዳዊ አምባገነናዊ አንድ ፓርቲ ስርዓት ወደ መድበለ ፓርቲ እንድንሻገር ያስቻልን ቁልፍና ወሳኝ ምዕራፍ በመሆኑ ነው። ከዚህ ወሳኝ ምዕራፍ በመነሳትና የአዲሲቷ ኢትዮጵያ ግንባታ አስፈላጊነት ላይም የጋራ አቋም በመያዛቸው የኢትዮጵያ ብሔሮች፣ ብሔረሰቦችና ህዝቦች ጭቆናና አምባገነንነትን ከላያቸው አውርደው በመጣል በራሳቸው ሰፊ ተሳትፎ ያረቀቁትና ያጸደቁት የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስትን የግንቦት ሀያ ውጤት ነው። በዚህ ህገ መንግስታችን እንደተደነገገው በአዲስቷ ኢትዮጵያ መንግስታዊ ስልጣን የሚያዝበት ብቸኛ መንገድ በየአምስት ዓመቱ በሚካሄደው አገራዊ ጠቅላላ ምርጫ ሲሆን ይህም ማለት የህዝቡን ይሁንታ ያገኘ ፖለቲካ ፓርቲ ብቻ መንግስታዊ ስልጣን እንደሚይዝ እንረዳለን። በሃያ አራተኛ የግንቦት ሃያ ብሔራዊ በዓል ዋዜማ ላይ ሆንም በመላው ሀገራችን ባለፈው እሁድ ማለትም ግንቦት አስራ ስድስት ቀን 2007 ዓ.ም የተካሄደው አምስተኛ ዙር አገራዊ ምርጫን ይህምኑ የህገ መንግስታችንን ድንጋጌ ተግባራዊ ለማድረግ የተከናወነ ታላቅ ሀገራዊ ክንዋኔ ነው። የአንድ ምርጫ ስኬታማነት የሚመዘነው በሂደቱ ነው። አምስተኛው አገራዊ ምርጫም ሂደቱ አመርቂ ሆኖ ተጠናቋል። በመሆኑም ምርጫው ዲሞክራሲያዊ፣ ነጻ፣ ፍትሐዊ፣ ሰላማዊና የመላው ህዝባችንን ተአማኒነት ያተረፈ ሆኖ እንዲጠናቀቅ የየበኩላችሁን ኃላፊነት ለተወጣችሁና ከሁሉም በላይ ደግሞ ለመላ የሀገራችን ህዝቦች በኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ መንግስትና በራሴ ስም ልባዊ ምስጋናዬን ለማቅረብ እወዳለሁ። የኢትዮጵያ ብሔራዊ ምርጫ ቦርድ ይህን እጅግ ሰፊና ከባድ ኃላፊነት በብቃት እና በገለልተኝነት በመፈጸም አምስተኛው የሀገራዊ ምርጫ በስኬት እንዲጠናቀቅ ላደረገው አኩሪ ተግባር በራሴና በኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ መንግስት ስም የላቀ ምስጋና ለማቅረብ እወዳለሁ። ተወዳዳሪ የፖለቲካ ፓርቲዎችን ከወትሮ በተሻለ በሰከነ መንገድ ላደረጉት እንቅስቃሴ ምስጋና ይገባቸዋል። የሀገራችን ሲቪክ ማህበራትና አፍሪካ ሕብረት ታዛቢዎች የምርጫውን ሂደት በገለልተኝነት ታዝበው ለሰጡት ምስክርነትና ለለገሱት ምክር ምስጋናዬን ለመግለጽ ወዳለሁ። ምርጫው ሰላማዊና የተሳካ እንዲሆን መላው የሀገራችን ህዝቦች የመራጭነት ካርድ በማውጣትና በምርጫ ሂደቱን በንቃት በመሳተፍ የሀገራችን ዘላቂ ሰላም ለማረጋገጥና በዲሞክራሲ ስርዓት ግንባታ ላይ በተግባር በመሳተፍ ላደረጋችሁት እጅግ ከፍተኛ አስተዋጽኦ አድናቆቴን በመግለጽ በድጋሚ የላቀ ምስጋናዬን አቀርባለሁ። ይህ የዲሞክራሲ ስርዓት መገለጫ የሆነው አምስተኛው ሀገራዊ ምርጫ በሰላም መጠናቀቁ የዲሞክራሲ ባህል በሕዝባችን እየሰረጸ መሆኑን አመላካች ከመሆኑን በላይ ሁሉንም አገር ወዳድ ኢትዮጵያዊ ያስደሰተና ያኮራ ተግባር ነው። ይኸው አኩሪ ተግባር ለዲሞክራሲ ስርዓት ግንባታና መጎልበት የተከፈለው መስዋዕትነት በከንቱ እንዳልቀረ የሚያመላክት በመሆኑ ለግንቦት ሀያ በዓላችን ልዩ ድምቀት አጎናጽፎታል። የሀገራችን ብሔር ብሔረሰቦችና ህዝቦች የኢትዮጵያ ሉዓላዊ ስልጣን ባለቤቶች መሆናቸውን መገንዘባቸው ብቻ ሳይሆን ምርጫ ለሀገራችን የሰብአዊና የዴሞክራሲ መብቶች ማስከበሪያ፣ የመልካም አስተዳደር ማጎልበሻ መሳሪያ፣ የፈጣን ልማት ዘላቂ ሰላምና ዋስትና ያለው ዴሞክራሲን ለማረጋገጥ የሚያስችል መተኪያ የሌለው እና የበለጠ መዳበር ያለበት አገራዊ ባህል መሆን እንዳለበት የጽናት በመያዝ በንቃት በእርጋታና በሰለጠነ መንገድ አሳክተዋል። ይህን የጽናት ይዘው ለህዳሴ ጉዞ ስኬት እጅ ለእጅታ ይዘው አገራቸውን እንዲያለሙና እንዲያሳድጉ ይጠበቃል። በሂደቱ የታየው ትልቅነት ከውጤቱ በኋላም ተጠናክሮ መቀጠል አለበት። መንግስትና ተወዳዳሪ ፓርቲዎችም ከሂደቱ ሊወሰዱ የሚገባቸው ልምዶች በመቅሰም የተጀመረውን የፖለቲካ ምህዳር የማስፋት እንቅስቃሴ ይበልጥ ለማጉልበት በመቀራረብ መንፈስ ተግተው መስራት ይጠበቅባቸዋል። የተከበራችሁ የሀገራችን ህዝቦች፣ ኩራትና ጉዳን መንግስታችን በኢትዮጵያ ብሄር ብሄረሰቦችና ህዝቦች መፈቃቀድ ላይ የተመሰረተ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ስርዓት የተገነባበት የህዝባችን የስልጣን ባለቤትነትና ወሳኝነት እየተረጋገጠበት እንዲሁም የህግ የበላይነት የሰፈነበት እኩልነትና ነጻነት እውን የሆነበት አዲሷን ኢትዮጵያን ለመገንባት በቀረጻቸው ፖሊሲዎችና ስትራቴጂዎች አማካኝነት ምልአተ ህዝቡን በማንቀሳቀስና በማሳተፍ ስኬታና ውጤቶችን በማስመዝገብ ላይ ይገኛል። የኢትዮጵያ ፌዴራላዊ ዲሞክራሲ ሪፐብሊክ መንግስት የሀገራችንን ፈጣንና ቀጣይነት ያለው ፍትሐዊ እድገት በማረጋገጥ ኢትዮጵያችን እጅግ ፈጣን እድገት እያስመዘገቡ ከሚገኙ ጥቂት የዓለማችን ሀገራት ተርታ እንድትሰለፍ አስችሏል። ይህም ሊሆን የቻለው መንግስታችን በተከተለው ትክክለኛ የልማት ፖሊሲና በወሰደው ቁርጠኛ አመራር ሲሆን በተለይም በግብርናና ገጠር ልማት ዘርፍ እመርታዊ ስኬቶች ተመዝግበዋል። ልማታዊ መንግስታችን የአርሶ አደሩንና የአርብቶ አደሩን ምርትና ምርታማነት ለማሳደግ የሚያስችሉ የግብርና ቴክኖሎጂዎችን ለማቅረብ ባደረገው ከፍተኛ ርብርብ ለዘመናት ከእጅ ወደ አፍ አልፎ የማያውቀው የግብርና ምርት የሚሊዮኖችን ሕይወት ወደ ተሻለ ኑሮ ደረጃ እያሸጋገረው ይገኛል። የተከበራቸው የአገራችን ሕዝቦች ክብራትና ክብራን ልማታዊ ዲሞክራሲያዊ መንግስታችን በመሰረተ ልማት ግንባታ በወሰደው ሀገራዊ ልማት እንቅስቃሴም እጅግ የሚያበረታታ አመርቂ ውጤት በመመዝገብ ላይ ይገኛል። የህዳሴ ጉዞአችንን ለማሳካትና የህዝባችንን ሁሉን አቀፍ ተጠቃሚነት በዘላቂነት ለማረጋገጥ መሰረተ ልማትን ፍትሐዊ በሆነ አኳ ለመላው ህዝባችን ለማቅረብ በተደረገው እርብርብ ስኬታማ ውጤት በማስመዝገብ ላይ እንገኛለን። የመሰረተ ልማት ስራዎቻችን የወቅቱን የሀገራችን ልማት ጥያቄዎች በመመለስና የህዝባችንን ፍትሐዊ ተጠቃሚነት ከማረጋገጡን ባ